በተደጋጋሚ የምጠየቀው ጥያቄ ቢኖር ምንድን ነው ለጠቆረ ከንፈር መፍትሄ ካለሽ ነው የሚባል። ያለሁት ሰሞኑን ቪዲዮ መስራት አልቻልኩም ነበር፣ ትንሽ ቢዚ ነበርኩኝ፣ እና መጥቼ የላችኋለሁ። እንደ አዲስ በተለይ ኢትዮጵያ ላላችሁ ኦዲዬንሶቼ ከሰባ ፐርሰንት በላይ እናንተ ናችሁ ተመልካቾቼ፣ በጣም አመሰግናለሁ፣ በጣም እወዳችኋለሁ ብዙ ነገር መስራት እየፈለግ ወላሂ ላዚም እናንተ ናችሁ ያገዳችሁኝ። ምክንያቱም እናንተ አያት ትስሪ ብላችሁኝ አይደለም። በእርግጥ ግን ኢትዮጵያ ብዙ ፕሮዳክቶች የሉም። እንኳን እዛ ውጭ ሀገር የሚኖሩ ሰዎችም አንዳንዴ በኦንላይን ኦርጋኒክ ነገሮችን ያገኛሉ። ለምሳሌ እርድ ብንል እርድ ቦዲ እርድ ብላችሁ አሁን ምናምን ነገር ልትሉ ትችላላችሁ። ቦዲ እርድ አለ። ኦንላይን ነው የሚገኘው። እሱ ኦርጋኒክ ነው። ምንም አይነት ድብልቅ ልቅ የለለው ማለት ነው። በብዛት አማዞን። ለጠቆረ ከንፈር ለጠቆረ ከንፈር ውይ፣ ሀሳብ የተሰረቀ እናንተ። ሲሚንቶ ይሄ መሬት እንትን ይልብኛል፣ ቀጥቀጥቀጥ ይልብኛል። ምንድን ነው አላ፣ ስቶር እና ለጠቆረ ከንፈር መድኃኒት ምንድን ነው? በቀላሉ ኢትዮጵያ ውስጥ ማግኘት ትችላላችሁ። በየቤታችሁ ያለ ነገር ነው። በነገራችሁ ላይ ሳል ነግራችሁ አንድ ነገር ላቋርጭ ልንገራችሁ። ጥቁር ከንፈር እኔ በጣም ነው ደስ የሚለኝ። ልጆች ሲወለዱ ወላጆች ገና በልጅ በአራስነታቸው ነጭ ሽንኩርት አይናቸው ስርና ከንፈራቸውን ይቀቧቸዋል። ለምን ከንፈራቸው ቀይ ስጋ እንዳይመስል ትንሽ ጠቆር እንዲል ማለት ነው። በጣም ሲጠቆር ነው ትንሽ እንትን የሚለው ለተመልካቹ ያምራል ለባለቤቱ ነው ላይ አምረው የሚችል እንጂ ለተመልካቹ ያምራል። እኔ አልመክርም ግን በተደጋጋሚ ስለተጠየቅኩኝ መመለስ ስላለብኝ ነው። ግማሽ ሎሚ ትጨምቃላችሁ። ማር ካላችሁ ማር፣ ከሌላችሁ ስኳር፣ አንድ ማንኪያ፣ የሾርባ ማንኪያ ሩዝ የምንበላበት ሾርባ የምንጠጣበት የቡና የሻሂ ማንኪያ አይደለም ላችሁ ትንሽ የስኳር ማንኪያ አደለች፣ የሾርባ ማንኪያ አንድ የሾርባ ማንኪያ እንትን ሎሚ አንድ የሾርባ ማንኪያ ወይ ስኳር ወይ ማር፣ ማር ከሌለ ስኳር፣ ስኳር ከሌለ ማር ትቀላቅላላችሁ። ከንፈራችሁን ትቀባላችሁ። ከቻላችሁ አንድ ሰዓት ካልቻላችሁ ግማሽ ሰዓት ትቆዩ እና ከዛ ለብ ባለ ውሃ ትታጠቡታላችሁ ማለት ነው፣ ፍቅፍቅ አድርጋችሁ ከዛ ቀስ እያለ በሂደት ትንሽ ወደ ቀላ ወደ ማለት ይሄድላችኋል ማለት ነው። እኔ ባታስለቅቁት ውበት ነው ባይነኝ። በጣም እኔ ስለምወድ ነው። ናይን ይመስላል። በጣም ወዳችኋለሁ፣ አከብራችኋለሁ። ኮፒ ሊንክ እያደረጋችሁ እሺ፣ ሼር አድርጉ ለሁሉም። ቴንኪው